ሰላሙ አሌይኩም ረህመቱላህ በረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደስ የሚል ፕሮግራም አለን፣ ተከታተሉ። እሮብ ቡና ልንጠጣ ነው። አሁን ትመርቅኛለች አይደለም። አይ የሀበሻ ቡና ነው። እንትን እኛ እኮ ሀበሻ ነን። እጣ ነው አለ በባህላችን መሰረት ያው ያውም በእጄ ነው ደግሞ ሽ ጣን እንማደርገው አይዞሽ እንደ ባህላችን ምን ይባላል? አማን ያውለኝ፣ አማን ያውለኝ፣ አማን ያውለኝ፣ አማን ያውለኝ፣ በአማን ያዋል ከጌታ በአማን ያሳድረኝ ትላለች እናቴ ይልሻል።

እኔ ስለምን ይቅርብኝ፣ እኔ ስለምን አልገባም ብዬ ይላል። አሁን በቃ እሺ